ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዕለቱ ሰፊ ንግግር ያስተናገዱ ዋና ዋና ሀገራዊ ጉዳዮችን አጠናቅረን ይዘንላችሁ መጥተናል። በቤተሰብነት አብራችሁን ስለምትዘልቁም ቀድመን እናመሰግናለን። በወዳጅነት ለመዝለቅ ቻናላችንን ሰብስክራይብ እንድታደርጉ የደውል ምልክቷን እየተጫናችሁ እንድትከታተሉን በአክብሮት እንጠይቃለን። አሁን በቀጥታ ወደ ዜናዎቹ እናልፋለን። ኢትዮጵያ ፋይናንሻል ገበያውን ለውጭ ባንኮች ክፍት ለማድረግ ማሰቧን ተከትሎ ወደ ሀገሪቱ መጥተው ኢንቨስት ከሚያደርጉና ፉክክሩን ያጣጡፋሉ ከሚባሉ ተጠባቂ ባንኮች መሀል አንዱ የኬንያው ኬሲቢ ግሩፕ ነው። ባለፉት ቀናት ከዚሁ ግዙፍ ባንክ ጋር በተያያዘ የወጣ ዜና እንደጠቆመው ባንኩ ወደ ኢትዮጵያ ገብቶ ቅርንጫፍ የመክፈትም ሆነ አዲስ የመቋቋም እቅድ እንደሌለው ታውቋል። እንዲሁም በሀገሪቱ በስራ ላይ ከሚገኙ የግል ባንኮች መሀል አንዱን ለመግዛትና የዚሁ ባለቤት ሆኖ ለመቀጠል እንዳሰበም ተነግሯል። የኬሲ ኬሲቢ ግሩፕ ዋና ስራ አስፈጻሚ የሆኑት ፖል ሩሶ ባለፈው ሳምንት በኢትዮጵያ ፋይናንስ ፎረም ላይ ለመሳተፍ አዲስ አበባ ተገኝቶ የነበር መሆኑ ሲታወቅ፣ አመጣጣቸው እሳቸው የሚመሩት ኬሲቢ ግሩፕ ወደ ኢትዮጵያ ገበያ ለመግባት ቁርጠኝነት ለማሳየት እንደነበረም ተዘግቧል። ይህ በበርካታ የአፍሪካ ሀገራት በኢንቨስትመንትና ባንኪንግ ሴክተር ላይ በስፋት ተሰማርቶ የሚገኘው ኬንያዊ ግዙፍ ድርጅት 155 ቢሊዮን ዶላር ጥሪት በማካበት የቀጠናው ቁንጮ ካምፓኒ እንደሆነም ይታወቃል። ለግዙፍ ኢንዱስትሪ ግንባታዎች፣ ለንግድና ለመኖሪያ ቤት ብድር በመለገስ የሚታወቀው ባንኩ በአሁን ጊዜ የኬንያ ንግድ ባንክንና የኬንያ ብሔራዊ ባንክ ዋና አስተዳዳሪ እንደሆነም የሚታወቅ ነው። ባለፉት ዓመታት የኢትዮጵያ ፋይናንሻል ገበያ ወሳኝ የሚባሉ ለውጦችን ያስተናገደ እንደሆነ ያመኑት የኬሲቢ ግሩፕ ሲኢኦ ፖል ሩሶ በሩዋንዳ፣ ታንዛኒያ እና ሌሎችም ሀገራት እንዳደረግ ነው በኢትዮጵያም አንድ ማደግ የሚችል አቅም ያለው ባንክን በጥላችን ስር በመክተት እና ከሌሎች አፍሪካውያን ንብረቶቻችን ጋር በማስተዳደር አብረን ለማደግ እቅዳለን ሲሉም ተሰምተዋል። የኢትዮጵያ ብሔራዊ ባንክ ለውጭ ባንኮች ፈቃድ የሚሰጥበትን መመሪያ ዝግጅት እንዳጠናቀቀና በቅርቡም ይጸድቃል ብሎ እንደሚጠብቅ ሲገልጽ የሀገሪቱ ባንኪንግ ዳይሬክተር በኢትዮጵያ ካለው አነስተኛ የባንክ ተጠቃሚነት ምጣኔ አንጻር ሲታይ እጅግ ትርፋማ እንደሆነም ተናግሯል። የኢትዮጵያ ብሔራዊ ባንክ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት በተውጣጡ እውቅ ባለሙያዎች የማማከር እገዛ እያገኘ እንደሚገኝ ታውቆ በአፍሪካ ከሚገኙ ጠንካራ ፋይናንሽል ተቆጣጣሪዎች መሀል አንዱ መሆን የሚያስችለውን እድል እያማተረ እንደሚገኝም ባንኩ በተደጋጋሚ ይገልጻል። የዓለም ባንክ የፋይናንስ ዘርፍ ማጠናከሪያ ፕሮጀክት በሚል ስም ለመንግስት 700 ሚሊዮን ዶላር ብድር ሲፈቅድ ከዚህ ገንዘብ አብዛኛው ንግድ ባንክን ከገባበት ቀውስ ለማውጣት የሚውል እንደሆነ ታውቋል። በሌላ በኩል ባንኮች የግምጃ ቤት ሰነድ በመግዛት ለመንግስት እንዲያበድሩ የተጣለባቸው ግዴታ በሰኔ ወር እንደሚነሳ ሲታወቅ ከዛ በኋላ መንግስት የሚገጥመውን የበጀት ጉድለት ለመሙላት የሚወስዳቸው አማራጮች ከወዲሁ የሚጠበቁ እንደሚሆኑ እየተገለጸም ይገኛል። በትግራይ ክልል የሚገኙ ፍርድ ቤቶች ስራ ማቆማቸውን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤትን ጨምሮ የተለያዩ አካላት መረጋገጫቸውን ሰጥተዋል። የክልሉ ዳኞች ማህበርም በቅርቡ ባወጣው መግለጫ በትግራይ ክልል በዳኞች ስራ ላይ ጣልቃ ገብነትና በዳኞች ላይ ያልተገባ ጫና ማድረስ የኖረና የተለመደ አሰራር ነው ሲል የጅግሩን አስቂኝነት አሳይቷል። ከቅርብ ጊዜ ወዲህ ግን የከፋ የሆነ የመጣው ይህ ልምምድ በዳኞች ደህንነት ላይ የተቃጡ ጥቃቶችንና ማስፈራሪያዎችን እያሳየን ተገኝቷል። በተለይም ፆታዊ ትንኮሳንና የግድያ ወንጀልን የሚመለከቱ ዳኞች ከፍተኛ ሁኔታ ችግር ውስጥ እንደሚገኙ መግለጫው አመልክቷል። ጥቃት አድራሽና ጫና አድራጊ የተባሉት አካላት ደግሞ ስልጣን ያላቸውና ለተከሳሾች የሚወግኑ እንደሆኑም በመግለጫው ተጠቁሟል። ከቀናት በፊት በአንድ የመቀሌ ፍርድ ቤት ውስጥ የተነሳ ሁከትና ግርግር ለሁሉም ነገር መንስኤ እንደሆነ የሚያምነው የክልሉ ፕሬዚዳንት ጽህፈት ቤት በመቀሌ ከተማ የሚገኙ ሁሉም ፍርድ ቤቶች ከዚሁ የፍርድ ቤት ግርግርና አምባጓሮ በኋላ ስራ አቁመው እንደሚገኙ አረጋግጧል። መንግስት በዳኞች ላይ ተባብሶ ለቀጠለው ጥቃት ማስፈራሪያና ዛቻ መፍትሄ እስኪሰጥ ድረስ የፍርድ ቤቶች ስራም ተቋርጦ እንደሚቀጥል ማህበሩ አሳውቋል። ለዚሁ ጥያቄ በቀጥታ መልስ መሆን እንዲችል የክልሉ ጊዜያዊ አስተዳደር ሁከትና ግርግር ባስነሱት ላይና ዳኞች ላይ ትኩረት አድርገው ጫናና ማስፈራራት በሚያደርሱት ላይ አፋጣኝ እርምጃ እንደሚወስድ አረጋግጦ መግለጫ ሰጥቷል። ለአሁን በመቀሌ ከተማ ብቻ ተወስኖ የቀ ጥለው የዳኞቹ ስራ ማቆም አድማ ሦስተኛ ቀኑን ሲያስቆጥር በሌሎች የክልሉ ክፍሎች ለሚታዩ ተመሳሳይ የዳኞች ምሬቶችና ብስጭቶች መነሳሻ ይሆናል ተብሎም እየተጠበቀ ነው። ይህ ክስተት በትግራይ ክልል ያለውን የላላ ማህበራዊ ስርዓትና ደካማ ሆኖ የቀጠለውን የሕግን የበላይነት ሁኔታ በጉልህ የሚያሳይ ሆኖም ተቆጥሯል። በትናንትናው ዕለት ደግሞ ለፕሪቶሪያው ስምምነት መሳካት ቁልፍ የነበሩት ሁለቱ ፖለቲከኞች አቶ ጌታቸው ረዳና ዶክተር ሬድዋን ሁሴን በጋራ ሆነው ለኢትዮጵያ ዜና አገልግሎት በሰጡት ቃለ መጠይቅ የህወትና የክልሉ ሰራዊት ከፍተኛ መሪዎች ህዝብን ለማስተዳደር ብቃትና ጽናት እንደሚያንሳቸው

በአንድ ዘመን ላይ ተቸንክረው የቀሩ መዘመንን የሚጠሉ አድሃሪያን መሆናቸውን ተቀባብሎ ሲናገሩ አምሽተዋል። ለትግራይ ህዝብ ሰላም መረጋጋትና ልማት ሳይሆን ለግል ጥቅማቸው የሚሯሯጡት እነኝህ ባለስልጣን አካላት በሁሉም የመንግስት አስተዳደር ክፍሎች ላይ ክንዳቸውን ጥለው አገዛዛቸውን በሰው ህይወትና በወጣት ደም ለማስቀጠል የሚሹ እንደሆኑም የቀድሞ የጊዜ አስተዳደሩ ፕሬዚዳንት ጌታቸው ረዳ ተናግረዋል። ከዚህ አግባብ ጋር ሲታይ ክልሉ በጥቂት ግለሰቦች አምባገነንነት ስር ወድቆ እንደሚገኝ መረዳትና ዳኞች ላይ የሚደርሰው ማስፈራ ራትና ጥቃትም ከዚሁ ጋር ተያይዞ መታየት እንደሚችል መገንዘብ ይቻላል። የክልሉም ተስፋ ቀጥሎ በህዝብ ተሳትፎ በሚመሰረተው ህጋዊ ክልላዊ አስተዳደር ጥንካሬ ላይ የሚመሰረት ይሆናል ተብሎ እየተጠበቀ ይገኛል። የኢትዮጵያ ጤና ባለሙያዎች ስራ ማቆም አድማ ሁለተኛ ሳምንቱ ሊደፍን ቀናት ብቻ ሲቀሩት በመንግስትና በጤና ባለሙያዎቹ ንቅናቄ ማዕከላዊ አስተባባሪዎች መሀል እውቅና የሚሰጠው ንግግር እስካሁንም አለመደረጉ ታውቋል። በተያያዘ ግን የተለያዩ ጉዳይ ይመለከተናል የሚሉ አካላት በየበኩላቸው ጉዳዩ የከፋ ጉዳት በተገልጋዩ ህዝብ ላይ ሳያደርስ በውይይትና በንግግር እንዲፈታ ማሳሰቢያዎችን ሰጥተዋል። የትግራይ ክልል ጤና ባለሙያዎች ማህበር የመንግስትን ቸልተኝነትና እየተወሰዱ የሚገኙ ያልተገቡ እርምጃዎችን አውግዟል። ጤና ዙሪያ ከተቋቋሙ ማህበራት ሁሉ ከፍተኛ ፖለቲካዊ እንቅስቃሴ በማድረግ እንዲሁም ከዓመታት በፊት በነበሩ ህዝባዊ ሀገራዊ አመጾች ወቅትም በውጭ ባለው ተቀማጭነት ከሌላ ታግዞ ሰፊ ፖለቲካዊ ተሳትፎን በማድረግ የሚታወቀው የኦሮሞ ባለሙያዎች ማህበር በበኩሉ ባለው ፖለቲካዊ ዝንባሌ ምክንያት ለዘመናት ከጉዳዩ እንዲገለል የተደረገ ማህበር መሆኑን ገልጾ ጉዳዩ እዚህ ይደርሳል ብሎ ድሮውንም ያምን እንደነበርም ጠቁሞ ቀጥሎ ሊከናወኑ ይገባል ያላቸውን ነጥቦች ዘርዝሯል። ይኸውም እስር እንዲቆም ውይይት ካሄድ የጤና ባለሙያው የራሱን ተወካዮች እንዲመርጥና እንዲደራደር እንዲመቻችለት የመሳሰሉ ጥያቄዎችን ሲያቀርብ ባልተገባ መልኩ የጤና ባለሙያው ህልውና የሚያንቋሽሹና የሚያሳንሱ ሚዲያዎችና ግለሰቦች ከድርጊታቸው ይታቀቡ ሲልም አሳስቧል። ሌሎች የሙያ ማህበራት ለፖለቲካ የታዛዥነት ተብለው የተዋቀሩ ስለሆኑ ለንቅናቄው ጸር ናቸው ሲልም በመግለጫው አስታውቋል። በፍርድ ቤት ቀርበው ሁከት በማነሳሳት የከተማ መጽ በመጥራት በስራ ገበታቸው ላይ ባለመገኘትና በቸለተኝነት የሰው ህይወት በማጥፋት እንዲሁም ከአሸባሪ ቡድኖች ጋር ግንኙነት መስርቶ አብረው በመስራት ክሶች ተወንጅለው ክሳቸው የተደመጡ እስከ አስር የሚደርሱ የጤና ባለሙያዎች እንዳሉም ተሰምቷል። መንግስት በመጠነ ሰፊ የሚዲያ ዘመቻ የጤና አገልግሎቱ በጤና ባለሙያዎቹ ስራ ማቆም አድማ ምክንያት እንዳልተቋረጠና ጥያቄው የጥቂት ስርዓት አልበኞች እንጂ የሁሉም ባለሙያ እንዳልሆነ በየደረጃው ለሁ ሁሉም ጥያቄ መልስ እየተሰጣቸው የሚገኙ የጤና ባለሙያዎች ከድርጊታቸው ተጸጽተው እየተመለሱ በስራ ገበታቸው ላይ እየተገኙ እንዳሉ ለማሳመን ቢጥርም አሁንም ግን ጉዳዩ ከፍተኛ ትኩረት ያገኘና በተገልጋዩ ማህበረሰብም ዘንድ ጭንቀትና መረበሽን ፈጥሮ የቀጠለ ሆኗል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በበኩሉ ጉዳዩ የህዝብ ጤናና ህይወት ላይ መዘዝ ያለው በመሆኑ መንግስት ይህንን ታሳቢ አድርጎ መፍትሄ እንዲያፈላልግ አሳስቧል። የጤና ባለሙያዎቹ ንቅናቄ ወደ ብርሃን ወጥቶ የህዝብ መነጋገሪያ ከሆነ ወዲህ የሚሰሙ አስተያየቶች እንደሚያመለከቱት እንቅስቃሴው ከጤና ባለሙያዎችን ባለፈ በጠቅላላው የመንግስት ሰራተኛና በሀገሪቱ ነዋሪ ሀሳብ ውስጥ ሲላወስና ሲብሰለሰል የኖረና ተገቢ እንደሆነ መረዳት ችሏል ተብሏል። ለዕለቱ መራርጠን ያጠናቀርንላችሁ ዋና ዋና ዜናዎች እነኚህ ነበሩ። በተመሳሳይ ክፍለ ጊዜ ሌሎች ቁልፍ ጉዳዮችንና አስተያየቶችን አጠናክረን የምንመለስ ይሆናል። እናንተም ሰብስክራይብ በማድረግና የደውል ምልክቷን በመጫን ወዳድነታችሁን አጠናክራችሁ እንደምትቆዩን ተስፋ እናደርጋለን። ከሰዓታት በኋላ ተመልሰን እስክንገናኝ ሰላም።